መድብል፣ እንግዲህ ምጠይቅህ ጥያቄ ትመልሳለህ። ለመሆኑ ግን መሞትህ ታውቃለህ ሲለው እኔ ገደል ማሚቶ አይደለሁም የጠየቅኝን ጥያቄ ምመልስ እኔ በፍጹም አልመልስልህም በማለት ይመልስለታል ማለት ነው። እንግዲህ ማህሌትም ኤፍራታን አንቺ ዝናን እዚህ ወጥመድ ውስጥ የከተትሹ አንቺ ነሽ በማለት ስጠይቃት እኔ ምንም ያደረግኩት ነገር የለም ብላ ስትላትም ይሄን ነገር አንቺ ያደረግሽ ከሆነ ኤፍራታ እኔ በፍጹም አለቅሽም። እሱ ወጥመድ ውስጥ እንደጨመርሽ ዝናን አንቺ ወጥመድ ውስጥ ነው የምትገቢ እሱ የገባበት ወጥመድ ውስጥ ነው ምከትሽ በማለት ዝታ አባታለች። ኤፍራታም በድንጋጤ ኧረ እኔ ምንም ነገር፣ የምን ወጥመድ ውስጥ ነው እኔ ዝናን ምከትን፣ ምንም አውቀው ነገር የለም በማለት እንግዲህ መልሳላት አለች። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየታችሁ ስለምትሰጡኝ እጅግ አድርጌ አመሰግናለሁ። እንግዲህ ምሳሌ ክፍል ሰማንያ ስምንት ይዘን መጥተናል ማለት ነው። እንግዲህ በጣም በጣም እንግዲህ በጣም እንግዲህ የሚገርም ነገር እንግዲህ በመጨረሻ እንግዲህ ዝና እንግዲህ ያው የብሩክ ወንድም እጅ ውስጥ ገብቷል ማለት ነው። ያው መድብል እጅ ውስጥ ገብተዋል። እንግዲህ ጀግናው ማለት ነው እንግዲህ ካለኔ ወንድ የለም አለኔ ወንድ ማንም ወንድ አይደለም እኔ ብቻ ነኝ ሱሪ ያጠለቅኩኝ ቀበቱ የታጠቅኩኝ እያለ ካለኔ ማንም ወንድ የለም እያለ ነበረ እንግዲህ ሲፎክር የነበረው ያው ዝና ማለት ነው። አሁን እንግዲህ ተይዞ እንግዲህ አንድ ክፍል ውስጥ እጅ እግሩ በማሰር አንበርክኮታል። እንግዲህ ጀግናው ማለት ነው ያው መድብል እንግዲህ አስሮ እንግዲህ የአንዳንዱ ትነግረኛለህ። እኔ ወንድሜ የት እንደደረሰም ማወቅና መስማት የምፈልግ በአንተ ነው በማለት እንግዲህ መስማት እና ማወቅ የምፈልግ በአንተ አንደበት ነው፣ ስለዚህ ማወቅ እፈልጋለሁ በማለትም ሲጠይቀው እኔ በፍጹም አልናገርም፣ ስጠይቀኝ ውለህ ብታደር እኔ በፍጹም አልመልስልህም፣ እኔ ገደል ማሚቱ አይደለሁም። በፍጹም አልመልስልህም በማለት እንግዲያው፣ ሳሳይሃለሁ እኔ ወንድነቴ፣ ስለዚህ እዚሁ ነው አሳራህን የምትበላ በማለት እንግዲህ ያው እንግዲህ መድብል እንግዲህ ልክ አስገብቶታል ማለት ነው። ያው እንግዲህ ታስሯል። አሁን መንቀሳቀስ እንደማይችል አድርጎታል። ይፍራታም ግራ ተጋብታለች። ማህሌትም ስልኩ አልሰራ ብሎኛል ብላ ተጨናንቃለች ማለት ነው እንግዲህ የዝና ስልክ ደጋግማን ብትሞክረውም በፍጹም አይሰራም። ይፍራታ ምን ይሻለኛል ስትላት እኔ ምንም አውቀው ነገር የለም የዚህ ግን ወጥመድ ውስጥ ዝናን አንቺ ከከተትሽኝ እኔ ምለቅሽ አይደለሁም በማለትም አስፈራርታታለች ማህሌት ማለት ነው። ኤፍራታ ምንድን ነው ግን እንደዚህ የምትሆኝብኝ? ስትላት ጊዜ ምንድን ነው አንቺ እንደዚህ የሚያረግሽ እኔ ምን ያደረግኩኝ? ስትላት ዝም በይ፣ አንቺ አርፈሽ ቁጭ በይ። ስለዚህ እዚህ ጣጣ ውስጥም የጨመርሽው አንቺ ነሽ በማለት እንግዲህ ማን እንደሆነ አይታወቅም። እንግዲህ ኤፍራታ መሆኗ እንግዲህ ደውሎ ለማሌት ነግሯታል። አንቺ ምንም ነገር የምታይቂው ነገር አለ የለ ማለት ነው። ኤፍራታ ኤፍራታ፣ ንገሪኝ ምንድነው ያደረግሽው? ግን እኔ ምንም አላደረኩም። ምንም ያላደረግሽ ግን አይመስለኝም። እመኝ፣ አንቺ ዝናን አጉላ ያደረግሽው አንቺ ነሽ። ስለዚህ አለቀሽም፣ በማለት እንግዲህ እንግዲህ ምን ማለት እንደሆነ ባይገባሽም የብልጥ የከበደው ለሞኝ ይቀለዋል ተብለሻል። ስለዚህ የዚህ ወጥመድ ውስጥ እሱ እንደገባ አንቺ ትገበያታለሽ በማለትም አስጠንቅቃታለች። ማለት ኤፍራታ በጣም ደንግጣለች። ስራዋ ስለምታቅ ማለት ነው ነው ኤፍራታ፣ እባክህ መድብል ፍታው፣ ይገለኛል። ዝና ከተፈታ ይገለኛል። በህይወት ካለ እባክህ ፍታው፣ ይበቃዋል። እባክህ እሺ በለኝ እባክህ ልቀቀው። እኔ ማህሌትም ትገለኛለች፣ እሱም አይምረኝም ከተፈታማ እኔ ያልቆልኛል። በማለት እንግዲህ መድብል ደግሞ እየተሳለቀባት እና እየሳቀባት ይገኛል። ቀልደኛ ነሽ አንቺ። እንዴት ብዬ ነው አትሳቅ መድብል፣ እኔ በጣም ፈርቼ ያለሁ። ምንድነው ግን ያስፈራሽ እንዴ? እኔ በመርዝ ልትገይኝ ያልፈራሹ። አሁን ይሄ ሳረግ ምንድን ነው የምትፈሪ? እኔ ዝና ከሱ በላይ ሰው ያለ አይመስለኝም ነበር፣ ግን የሆነ ሰው ግን ደውለዋል ለማሌ ደውሎ የማሌ ደውሎ እንግዲህ ነግሯታል ይገለኛል እኔ መሆኔም ጠርጥራ አለች በማለት ማህሌት፣ እኔ እንደማለቆ ታውቂያለሽ እገለዋለሁ፣ እሱ ገድዬ ግን ለመንግስት እጄ እሰጣለሁ በማለት እኔ በመሀል ተጨነቅኩ እኮ መድብል፣ እሱ እሱ መጀመሪያ ማሰብ የነበረብሽ እኔ ጋር መርዝ ይዘሽ እኔ ልትገይ ነበር የመጣሽ። የዛ ሰዓት ነበረ ማሰብ የነበረብሽ። አሁን ግን ምንም አሁን ግን ምንም አትፍሪ እኔ ያለቀው እውነት ለመናገር ኤፍራታ ለአንቺ ጥሩ ስሜት ነበረኝ። እነዛ ስሜቶች ግን ገለሻቸዋል በቀላል እንዴ? የዛ ሰዓት እኮ በጣም ነው የምትጠየፍ አንቺ ልትገይ ነበረ የዛ ሰዓት ግን፣ ከዛ ጊዜ ጀምሮ በጣም ነው የተጠየፍኩሽ በማለት እንግዲህ፣ የዛ ሰዓት ነበር ማሰብ የነበረብሽ። እኔስ እንደማልገልሽ በምን እርግጠኛ ሆነሽ ነው አሁን የምታወሪ ከኔ ጋር? ዝናን ልቀቀው ብለሽ ኤፍራታ፣ ያንቺ ያንቺ ሰው ብዬ ሆኜ ስቀርብሽ አነስኩብሽ እንዴ? ከነሱ ዛቻ ከነሱ ዛቻ እኮ የእኔ መቅረብ ቀለለብሽ እንዴ? ስለዚህ አንድ ሰው ወዶ ሲቀርቡ በማክበር ፋንታ ይልቅ ሌላ ነገር ማሰብ ጥሩ አይደለም። በማለት ግን አንቺ ውስጥ ያየሁት ይሄንን ነው። ስለዚህ ጥሩ አላደረግሽም። ለማንኛውም ዝናን ፈልጉ አንቺ ጋር ከመጡ ወደ እኔ ላኪያቸው። እኔ እዚሁ አስተናግዳቸዋለሁ። እኔ ስቆርጥ አንዴ ነው። ወንድ ልጅ ከቆረጠ ቆረጠ ነው። የእኔ መጀመሪያ ያየሽው ስሜት መልሰሽ አታገኙም። ግን የገደልሹ ግን አንቺ ነሽ። ስቆርጥ አንድ ጊዜ ነው። ወንድ ልጅ ከቆረጠ ቆረጠ ነው። ካዲ ሰዎች በጣም ነው ምጠየፍ ምጠላ። በጣም ካዲ ሰው ነሽ። የዛ ሰዓት መርዜዘሽ እኔ ልትገይኝ ነበረ። የዛ ጊዜ ነው፣ ግን በጠቅላላ ስሜቴን የገደልሹ። ስለዚህ አሁን ዝና ልቀቃት አትበይኝ። እኔ እዚሁ ነው የምገላግለው። በፍጹም ደግሞ አለቀውም፣ ገድዬ ለመንግስት እጄ እሰጣለሁ። በማለት እንግዲህ መድብል እንግዲህ ያለው ነገር ላይ ኤፍራታ ነግሯታል። እኔ በመሀል በጣም ተጨናንቄ ያለው ማህሌት ላይ የሆነ ሰው ደውሎ እኔ እኔ እንዳገናኘሁና አንተ መያዝህ ወይም ደግሞ እኔ እዚህ ውስጥ እንዳስገባሁት የሆነ ሰው ደውሎ ነግሯታል። ከዛ በኋላም በጣም ማህሌት እኔ ላይ በጣም ጮሃለች። ስለዚህ አሁንም ዝና ከተፈታ እኔ በህይወት አልኖርም፣ ይገለኛል። እባክህ መድብል ፍታው ልቀቀው ብላም ብትለምነው፣ አይ ይሄ እንዳታስቢ፣ በፍጹም አይሆን ነገር ነው። አንቺ መጀመሪያ እኔን በመርዝ ልትገይኝ እኔ ጋር ስትመጪ ማሰብ እንደነበረብሽ ነበር ይሄ ነገር፣ ግን የዛ ሰዓት ተነቅቶብሽ፣ ራስሽ ነሽ ራስሽ በከፈትሽ ወጥመድ ራስሽ ገባሽበት፣ በማለት እንግዲህ ራስሽን ወጥመድ አጥምደሽ ራስሽን ገባሽ ስለዚህ እኔ የዛ ሰዓት ልትገይኝ ነበር። ያ ነገር ረሳሽ። እኔ ግን የዛ ሰዓት ነው የአንቺ ስሜት የነበረኝን የወረደው። ስለዚህ እኔ በመልካምና በጥሩ በጥሩ ነገር ቀርቤሽ፣ አንቺ ግን በመጥፎ ነገር እንደዛ ህይወቴ ልታጠፊ ነበር የዛ ሰዓት። ስለዚህ ለምን የዛ ሰዓት ቆም ብለሽ አላሰብሽም? ኧረ እኔ አትፍረድብኝ፣ የዛ ሰዓት እኮ ለእነሱ ብዬ ነው፣ እነሱ አስገድዶኝ ነው በማለትም ብትመልስለት መድብል አይ አሁንማ የፈሰሰ አይታፈስም። መጀመሪያ ቆም ብለሽ ማሰብና ማስተዋል ነበረብሽ። ማይሆን ነገር ነው በፍጹም እኔ አሁን አለቀው ብሎ እንግዲህ መልሶላታል። አሁን አንቺ ራሱ እንደምገልሽ እና እንደማልገልሽ ምን ዋስትናለሽ? በምን ስታቂያለሽ? በማለትም ነግሯታል ማለት ነው። እሷም እረ እኔ በመሃል በጣም ተጨነነኩ ተጨንቄ ያለው ደግሞም አልቆልኛል፣ እንግዲህ ማህሌትም አላስቀምጥም ብላኛለች፣ በማለት ብትመልስለትም አንቺ ጋር እየመጡ የሚያስቸግሩች ሰዎች ወደ እኔ ላኪያቸው እኔ በደንብ አርጌ ያስተናግዳቸዋለሁ፣ በማለት እንግዲህ መድብል መልሶላታል ማለት ነው። በጣም ይገርማል፣ ቤተሰቦቼ ማለት ነው እንግዲህ ዝና እንግዲህ እንደዛው እንዳልሆነ እንግዲህ መጨረሻው እንደዚህ ሆኖ ሲቀር እንግዲህ ያው የሚመጣ ግን ሁሉም ነገር የሚመጣ ለውጥ የለን ወንድማችን ለማግኘት ሁላችንም እንጣር ስለዚህ መጣር አለብን በማለት እኔ ህይወቴን ለመስጠት ዝግጁ ነኝ ብሎ ለቅድስት ትነግሯታል ወንድሜ ብቻ ለልጁ ይብቃ በማለት እንግዲህ እስቲ እሱ ሰላም ሆኖ ይምጣልን ብሩኬ እንጂ ሌላውስ ነገር ችግር የለውም ብላለች ቅድስት ማለት ነው እንግዲህ መድብል አሁንም እኔ ህይወቴን እሰጣለሁ ለአንድ ወንድሜ ለልጁ ብቻ ወደ ቤቱ ይመለስ እንጂ በማለት እንግዲህ ዝናን በፍጹም እንደማይለቀው እንግዲህ እየተናገረ ይገኛል። ዝና ደግሞ እኔ በፍጹም ማንኛውም ኢንፎርሜሽን አልሰጥህም፣ አላወራም፣ አልናገርም። ዝና ይነግረኛል ወይም ደግሞ ያወራኛል ብለህ ያሰብክ ከሆነ ተሳስተሃል። ስለዚህ እኔ እንደሆነ ሞት አልፈራም፣ እዚሁ ገላግለኝ፣ እዚሁ መግደል ትችላለህ። እኔ ግን በፍጹም አልነግርህም፣ ማንኛውም ነገር አልነግርህም በማለት እንግዲህ ደምድሞበታል። ያው መድብል ደግሞ ካልተናገር ካሳይሃለሁ ወንድነቴ በማለት እንግዲህ አቶ ዝና እየሰማኸኝ ነው፣ እኔ መድብል ነኝ። ይታይሃል፣ እያየኸኝ ነው። ከአንድም ሁለት ሶስት ጊዜ አምልጠሃል። አሁን ግን በእጅ ገብተሃል። ምን ይመስልሃል? እንዴት አየኸኝ? በማለት እንግዲህ ዝናም እንግዲህ እጀግሩ ታስሮ አንገቱ ደፍቶ እንግዲህ አሁንም ትቢቱ አልለቀቀውም ማለት ነው። ስለዚህ አይ ወይኔ ዝና፣ ወይኔ ዝና በማለት እንግዲህ አሁን ማንም አይደርስልህም፣ ይደርስልህም ሰው የለም። ለምን እንደማልገልህ ደግሞ ጠንቅቀት አቃለህ። አልገልህም፣ አልገልህም መድብል ይለዋል ዝና በህይወትህ ትልቁ ስተሰርተሃል፣ ትጸጸታለህ። ነገር ግን ለመጸጸቻ ጊዜ እንኳን አይኖርህም። መድብል ጥሩ ግን አላደረክም። አዎ እኔ ጊዜ የቆረጥኩ ሰው ነኝ ለመሞት ወስኜ ያለው ይላል መድብል። ለመሞት የወሰነ ሰው ያስፈራል እንጂ አይፈራም። ስለዚህ ስለዚህ ከዚህ ምድር ላይ የሚያስፈራ ነገር አንዱ ሞት ነው። ስለዚህ ለመሞት ወስኜ ያለው እኔ እንደሆነ ወደኋላ አልልም በማለት ወይኔ ዝና፣ ወይኔ፣ ወይኔ፣ ወይኔ በማለት መድብልም፣ አስበው ግን መሞት ታውቃለህ? በጠላቶቼ እጅ ወጥቃለሁ ብለህ ግን አስተውለህና አስበህ ታውቃለህ? ግን በፍጹም አላ አታውቅም። ታውቃለህ ግን ጀግና ጀግና ስለሆንኩኝ እኔ በሰው እጅ ፈጽሜ አስቤም አላቅም። ስለዚህ እኔ ጀግና ነኝ ይላል። ግን ለመሆኑ ግን እሞታለሁ ብላ ግን አስባ አታውቅም። ግን ዝና ሲለው አይኔ እኔ አላውቅም ጀግናና ጎበዝ ስለሆንኩኝ ስለዚህ አስቤም አልሜም አላቅም። በቃ በዚህ አይነትማ ስለዚህ እንሞታለን ብላችሁ አታስቡም ሳ ይሄ ሁላ ግን መሞታችሁ ብታውቁ ይሄ ሁላ በደል አትፈጽሙም ነበረ። ሞት አለ ትሞታላችሁ። ስለዚህ እናንተ በምታዘዋውሩት እንጽ ብዙ ሰው ብዙ ለጋ ወጣቶች አልቀዋል። የስንት ሰው ቤት ፈርሰዋል። ስለዚህ ትሞታላችሁ፣ አሳይሃለሁ። ሞት አይቀረው ለማንም ሞት አይቀረው። ስለዚህ ይዛችሁ ደግሞ የምትሄዱት መጥፎ ስራችሁ ነው። ስለዚህ ስለዚህ በየባንኩ በየቦታው ያጠራቀማችሁት የሚከተላችሁ ደግሞ የምትሰሩት ግፍ ነው በደል እና ግፍ ነው ስለዚህ ምንም የሚከተላችሁ ወይ መኪና ወይ ንብረት ወይ ባንክ ብር አይደለም ስለዚህ ልክ አሁን አንተ እንደምትሰራው ማለት ነው እኔማ ገና መጀመሬ ነው እኔ ምን ግፍ ሰራሁኝ ምን ግፍ ሰራሁኝ በአንተ ላይ እኮ እንዴ አንተ ላይ አሁን ይሄ ግፍ ብለህ ታስባለህ እንደ አንተም ሰው ሆነ ስለዚህ እኔ እኮ ግፍ የሰራሁት ነገር የለም። አንተ ግን በሰራሁ ልክ ነው። እኔ እያንዳንዱ ማስተናግድህ በማለት እንግዲህ መድብል መልሶለታል ማለት ነው። አንተ ግን አንተም አሁን ይሄ ግፍ እየሰራህ አይደል? እንደ አሁን ጥሩ ነገር እየሰራህ ነው አሁን እኔ ላይ ሲለው፣ እንደ እኔ ላይማ ምንም የሰራሁት ነገር የለም እኔ ላይ። እንደውም አንተ እኔ እጅ ላይ እንኳን ጣለህ በማለት አላወቀኝም። እኔ መድብል አለቅህም፣ አሳይሃለሁ እኔ መድብል ነኝ አችለኝም ብዬ ብዙ ጊዜ አስጠንቅቄ ነበረ፣ ግን አልሰማኸኝም በማለት እንግዲህ ለዝና አስጠንቅቆታ ለጀግሩ እንግዲህ ታስሮ እንግዲህ ጸጸት፣ ጸጸት በማለት ዝናም እህ ጸጸት ነው ያልከው፣ አሁንም ተጸጽተ ነው ወይስ ምንድን ነው? ወይስ አሁንም አንደበት አልታሰረም፣ ትዕቢተኛ፣ ትዕቢት አሁንም አልለቀቀህም። ዋጋ ትከፍላለህ ገና መድብል ባጀምሮ ይሻለህ ነበረ መድብል፣ ግን ዋጋ ትከፍላለህ፣ እንደዚህ እንዳረከኝ ወይኔ ዝና በማለት እንግዲህ ዝናም እየዛተ ይገኛል። መድብል ምን ያለቅህም፣ ልትገለኝ ነው ግን ልትገላግለኝ ነው እዚሁ ሲለው፣ አዎ አለቅህም፣ እገልሃለሁ፣ እዚሁ ነው መገላግልህ በማለት እንግዲህ አሰራው እያበላው ይገኛል ማለት ነው። እንግዲህ አንተም እንግዲህ ያው ለእጅህ ነው ያገኘኸው፣ ስለዚህ እኔ ምንም ያደረኩት ነገር የለም፣ የእጅህ ነው ያገኘው። እንዲያውም እኔ ላይ እንኳን ጣልህ በማለት እንግዲህ ዳ በጣም ምን ይሰራልሻል ይሄ ምላጭ ሲለው፣ እንዴ አሁን እኮ እኔ ወደ ዝና ጋር ሄዳለሁ ስለዚህ ልተለትለው ነው በማለት እንግዲህ ለሞገስ መልሳ ለተረ ጥሩ አይደለም እንደዚህማ፣ ጥሩ አይደለም ባይሆን አሁን እንደዛ ታስሮ አንቺ በምላጭ እንደዛ አድርገሽ የምተለትለው ጥሩ አይደለም፣ ስለዚህ አግባብ አይደለም። በማለት እንግዲህ እሱም እንግዲህ መልሶላታል ማለት ነው። ዝና ተይዞ ሌባ ተይዞ እንደዚህ አታርጎ አይባልም። ዝና ተይዞ ደግሞ እንደዚህ አይባልም። በማለት እንግዲህ እሷም እሱ እኮ በጣም ሀይለኛ ነው፣ በጣም ክፉ ሰው ነው። ስለዚህ እኔ ሄጄ እጁ መተልተል አለብኝ። ምላጭ ያዝኩት ለዝና ነው ስትል አይ ጥሩ አይደለም፣ አግባብ አይደለም፣ እንደዚህ አይነት ነገር አይደረግም። በማለት እንግዲህ ያው እንግዲህ ዳጣዬ እንግዲህ በቃ ሄጄ ካልገላገልኩት እያለች ነው ግን አይ ጥሩ አይደለም በማለት እንግዲህ መልሷታል ማለት ነው። ያው እኔ አሁን በጣም ጓጉቻ ያለው ዝና ለማየት እንሄድ ለምንድን ነው ግን አንቺ የምትፈሪው? ዝናን ይሄን አክል የምትፈሪውም ሲላት አይ እስኪ ለማየት ጓጉቻ ያለው እንሂድ በማለት እንግዲ ተያይዞ እንግዲህ ወደ ዝና ላይ አብሮ ሄደዋል ከሞገሴ ጋር ማለት ነው። ዳጣና እንግዲህ ሞገሴ ማለት ነው። እሷም እንግዲህ ሄጄ እንጂ አለቀው ከአሁን በኋላ ደግሞ ኤፍራታና ማህሌት ማልፈራቸው ዝናም ጭምር ብላ እንግዲህ አንተ ልትገለኝ ነው እንደ ያሰብከው ይላል እንግዲህ ዝና። ልትገለኝ ነው በቃ ያሰብከው? ልትገለኝ ነው ያሰብከው? አዎ፣ እዚሁ ነው እገላገለ አሁንማ። ምንም የቀረህ ነገር የለም እኮ ምንም የቀረህ ነገር ምን፣ ነው ቦታው አልተመቸም ወይስ ምንድን ነው? ወይስ ፈርተኸኝ ነው? በማለትም መድብል እንግዲህ እንግዲህ ግራ ተጋብተዋል። አይዞ አይዞ አይዞ ጠንከርበል፣ አትፍራኝ በማለት እንግዲህ እኔ ሰዎች አለምክንያት አለ ጥፋታቸው አላሰቃያቸውም በማለት መድብል አንድ ነገር ላስጠነቅቅህ ነው እኔ ላይ አንድ ነገር ብታደርስብኝ የምትከፍለውን ዋጋ መቼም አንላቀቅም በማለት ዝና እንግዲህ ለመድብል ነግሮታል ማለት መድብልም የታለ ፉከራና ዛቻ የታለ ስለዚህ አሁን እኔ አንድ ጥያቄ እጠይቅሃለሁ ሲለው ምንም እንዳትጠይቀኝ ምክንያቱም እኔ ምንም ነገር አልነግርህም። ትነግረኛለህ ሲለው እኔ ምንም አልነግርህም፣ ምንም ነገር አልነግርህም። እሺ ካልነገርከኝ ደግሞ እገልሃለሁ እዚሁ በማለት ገላግለኛው በማለት እኔ ግን በፍጹም ትነግረኝ ያው ዝና ይነግረኛል ብለህ ጊዜህና ሰዓትን አታቃጥል። እኔ እንደሆነ አልነግርህም በፍጹም በማለት እንግዲህ ዝናም አልናገርም ብለዋል ማለት ነው። አልናገርም ብለዋል መድብልም ማትናገር ከሆነ እዚሁ ነው መጨርስ ብሎ እንግዲህ ሁለቱም እንግዲህ ተያይዘዋል ማለት ነው። ያው እንግዲህ ዝና ታስሮ እንግዲህ አንድ ክፍል ውስጥ እንግዲህ ፍዳውን እየበላ ይገኛል። መድብልም ይኸው በእጅ ላይ ጥሎሃል። እኔ ነበርኩ ጀግና ስትል ነበረ፣ ፉከራና እንግዲህ ቀረርቶ ጉራ ነበረ። ግን አሁን እጅ ላይ ጥሎሃል። አሁን ምን ይዋጥህ? አሁን የሚደርስልህም ሰው የለም። ምን ይሻልሃል? በማለት እንግዲህ መጨረሻው ምን ይሆናል? ቤተሰቦቼ ሰላማችሁ ይብዛልኝ ማለት ነው።